ይህም እጅግ በጣም አደገኛ የሆነ የተሳሳተ ግንዛቤ ነው። በሰባተኛ ደረጃ መከላከልና መቀልበስ የሚቻለው የትኛው ቤታ ሴልማስ ምን ነው መጠኑ ከተወሰነ ቁጥር በታች በሚሆነበት ጊዜ ወዲያውኑ ምልክት ይከሰታል። በዘር የሚመጣው የትኛው አይነት አንድ ነው ወይስ አይነት ሁለት ነው? የስኳር በሽታ ለመቀልበስ የሚባል ሐሳብ ስትሰሙ ወይም ለመሞከር ስታቀዱ ሶ በእነዚህ በአስር ነጥቦች እስቲ ልዩነቱን ያነሳን የስኳር በሽታ ለመቀልበስ ከመሞከራችሁ በፊት ማድረግ ያለባችሁትን አምስት ወሳኝ ነገሮች ልነግራችሁ ነው የመጣሁት። እንግዲህ ብዙ ሰዎች የስኳር በሽታ መቀልበስ የሚለውን መረጃ ከተለያዩ ሚዲያዎች፣ ሶሻል ሚዲያም ሊሆን ይችላል፣ ከሌሎች ምንጮች በመስማት ለሁሉም ስኳር በሽታ አይነቶች እንደሚሰራ አድርጎ ያስባል። ይህም እጅግ በጣም አደገኛ የሆነ የተሳሳተ ግንዛቤ ነው። የስኳር በሽታ ብዙ አይነቶች አሉ፤ እንዲሁም አንድ ስኳር በሽታ በተለያዩ ደረጃዎች ሊለያይ ይችላል። ለምሳሌ አይነት አንድ ስኳር በሽታ አለ፣ አይነት አንድ ነጥብ አምስት የሚባል አለ፣ ብዙዎቻችሁ የማታውቁት ይህንን የተመለከተ ራሱን የቻለ ቪዲዮ ሌላ ጊዜ ይሰራላችኋለሁ። አይነት ሁለት ስኳር በሽታ አለ፣ አይነት ሶስት ተብሎ አለ በተለያዩ ምክንያቶች የሚመጣ ሌላ አይነት ስኳር በሽታ አለ እና እነዚህ ስኳር በሽታዎች እርስ በርስ እጅግ በጣም የተለያዩ። ብዙ ሰዎች ይህንን ልዩነት ሳይረዱ ስኳር በሽታቸውን ለመቀልበስ ሲሞክሩና ሳይሳካላቸው ሲቀር ተስፋ የመቁረጥ የመረበሽ እንዲሁም ሌሎች የጤና ጉዳቶች ወይም ምልክቶች ደርሶባቸው ሲመጡ እናያል። እንግዲህ ይህንን ለማስቀረት ማድረግ ያለባችሁ አምስት ወሳኝ ወይም መሰረታዊ የሆኑ ነገሮችን በዛሬ ቪዲዮ የምናይ ይሆን። አንደኛውና ዋነኛው የስኳር በሽታ አይነታችሁና ልዩነታችሁን ቀደም ብላችሁ መለየትና መረዳት ይኖርባችኋል። ምክንያቱም የማይቀለበስ የማይሞከር የስኳር በሽታ አይነት ስላለ ማለት ነው። ሁለተኛው የሰውነት ይዘታችሁ ወፍራም ናችሁ፣ ቀጭን ናችሁ፣ ምን ያክል ናችሁ የሚለውን ቢኤምአይ የሚባል መለኪያ አለ። በዚህ መለኪያ ያላችሁበትን ደረጃ ማወቅ ይኖርባችኋል። ይህንን ያልኩት ለምንድን ነው? ይሄ ስኳር በሽታ የመቀልበስ የሚለው ሐሳብ የመጣው ከ2008 ጀምሮ እንግሊዝ ስታደርገው የነበረው የጥናት ውጤት መሰረት በማድረግ ነው። በተለይ የመጀመሪያው የጥናት ውጤት የወጣው በ2017 ጥናቱ የተደረገው ለ12 ወር ዝቅተኛ ሆነ ኃይል ሰጪ ምግቦችን እንዲመገቡ በማድረግ ክብደታቸውን እንዲቀንሱና ስኳራቸውን እንዲቆጣጠሩ ወይም እንዲቀለብሱ ለማድረግ ነበር። ውጤቱ ያሳየው በፕሮግራሙ ከተሳተፉ ሰዎች ወደ 46% ወይም የሚሆኑ ሰዎች ስኳራቸውን ቀልብሶ ተገኝቷል። እጅግ በጣም ውጤታማ ነበር ማለት ነው። ከዛ በኋላ 2023 ላይ ያንን ፕሮግራም የተከታተሉ ሰዎችን ድጋሚ ሳያቸው፣ ለአምስት ዓመት ማለት ነው ስኳራቸውን ተቆጣጥሮ ወይም ቀልብሶ አግኝቷል ማለት ነው ሰው ከዛ በኋላ እንግዲህ በዓለም አቀፍ ደረጃ ብዙ ሰዎች እየተቀባበሉ እንደ አዲስ ሐሳብ ሲያንሸራሽሩ ቆይቷል እናንተ ጋ ደርሷል ብዬ አስባል። ነገር ግን ይሄ ለሁሉም ሰው ይሰራል ወይ አይሰራም? ለዚህ ነው አሁን ይህንን አምስት ነጥብ ያስቀመጥኩት። አንደኛው ሱካር አይነታቸው መለየት፣ ሁለተኛ የሰውነት ይዘታቸው የሰውነት ክብደት። በተለይ ወፍራም ለሆኑ ሰዎች ነው ይሄ ፕሮግራም የወጣው። ወፍራም የምንለው ከጤናማ ሰው በላይ የሆነ ውፍረት። ቢየማያችሁ ከ27 በላይ የሆናችሁ ሰዎች በፕሮግራም ውስጥ በቀላሉ ይተሳተፉ ትችላላችሁ። በሶስተኛ ደረጃ መቀልበስና ለጊዜው ጋብ በማድረግ ልዩነቱን በግልጽ መረዳት ይኖርባቸዋል። ሪሚሽንን ሪቨርሳል ስለሚለያዩ ማለት ነው። ብዙ ሰዎች መጀመሪያ አካባቢ ፈጣን የሆነ ለውጥ ታያላችሁ። በጣም ደስ የሚል ውጤታማ የሆነ ለውጥ ታያላችሁ። ነገር ግን ከጊዜ በኋላ ያንን ውጤት ማስቀጠል አስቸጋሪ ሊሆን ይችላል። ምክንያቱም ሪሚሽን ላይ ስለሆነ ማለት ለጊዜው ጋብ ማድረግ ሂደት ነው የሚሆነው ማለት ነው። ሙሉ በሙሉ ለመቀልበስ ራሱን የቻለ አቀራረብ ስላለው ማለት ነው። በአራተኛ ደረጃ ጤንነት ሁኔታችሁ ምን አይነት ነው? የተረጋጋ ስተብል የሆነ ጤና ሁኔታ መኖር አለበት። ምን ማለት ነው? ከስኳር በሽታ ጋር ተያይዞም ሊሆን ይችላል። ከስኳር በሽታም ውጪ የሆኑ የጤና ችግሮች ካለባቸው የልብ ችግር የደም ስሮች ችግር፣ የኩላሊት ችግር ካለባችሁ እነዛን ጤና ሁኔታዎቹን ተቆጣጥራችሁ መሆን አለበት ፕሮግራም ውስጥ ወይም ለመቀልበስ ሙከራ ውስጥ ከመግባታችሁ በፊት። በአምስተኛ ደረጃ የምትወስዱት መድኃኒት አይነት ይወስናል። ለምሳሌ ሜትፎርሚን ወይም የሚዋጥ መድኃኒት ብቻ የሚወስዱ ሰዎች በነፃነት ፕሮግራም ውስጥ ሊሳተፉ ይችላሉ ነገር ግን ኢንሱሊን የምትወስዱ ከሆነና በተለይ ኢንሱሊን እየወሰዳችሁ የቆያችሁ ሰዎች ከሆናችሁ ትንሽ አደገኛ ሊሆን ይችላል። ተጨማሪ ጥንቃቄ ሊፈልግባችሁ ይችላል ማለት ነው። ስለዚህ መርፌ ጀምራችሁ መጀመሪያ አካባቢ ወይም ኤርሊ ስቴጅ መጀመሪያ አካባቢ ኢንሱሊን ላይ ከሆናችሁ፣ እንዲሁም ደግሞ ሚዋጥ መድኃኒት የምትወስዱ ከሆነ በተለይ ሜትፎርሚን ብቻ የምትወስዱ ከሆነ ፕሮግራም ውስጥ መሳተፍ ትችላላቸው ማለት ነው። ስለዚህ እነዚህ አምስት መሰረታዊ ነጥቦች ናቸው። ስኳር መቀልበስ ሊጀምር ይችላለው ወይም የሚል ጥያቄ ካላችሁ መጀመሪያ እነዚህን አምስቱን ጥያቄ መመለስ ይኖርባችኋል። ከእነዚህ አምስት ነጥቦች ውስጥ በዛሬ ቪዲዮ በዋናነት ድስኬስ ማድርገው መጀመሪያውን ሀሳብ ነው በጣም መሰረታዊ ስለሆነ ማለት ነው። አይነት አንድ ምንድን ነው? አይነት ሁለት ምንድን ነው? አይነት ነጥብ አንድ አምስት ምንድን ነው። ምናልባት አይነት ነጥብ አንድ አምስት የሚለው ሌላ ጊዜ ቪዲዮ አዘጋጅቼ ይመጣላችኋለሁ። በጣም አስፈላጊ ስለሆነ ማለት ነው አይነት አንድና አይነት ሁለት ስኳር በሽታ አይነቱን ለመለየት በአስር ነጥብ አስቀምጬላችኋለሁ። በአስር ነጥቦች እያነጻጸርን አይነት አንድ ምንድነው አይነት ሁለት ምንድን ነው የሚለው እናያለን። ስለዚህ ከዚህ ቪዲዮ በኋላ የስኳር በሽታ ለመቀልበስ ወይንም ለመቆጣጠር ትክክለኛ መንገድ ትጠቀማላችሁ ብዬ አስባለሁ። ነገር ግን ከዛ በፊት አንድ ጥብቅ ማሳሰቢያ አለ። ይህንን ቪዲዮ ከምትከታተሉ ሰዎች ውስጥ 80 ፐርሰንት የምትሆኑ ሰብስክራይብ አላደረጋችሁ ቪዲዮ እንታያላችሁ፣ ተመላለሳችሁ ትመጣላችሁ፣ ትከታተላላችሁ ግን you never subscribed። ይሄ በጣም ትልቅ ቁጥር። ስለዚህ ይሄንን ቪዲዮ ሰብስክራይብ አድርጉ። ለ30 ቀን እኔ ፎሎ አረጋለሁ። ይሄ 80% የሚለው ቁጥር መውረድ አለበት ወደ 60 70 መውረድ አለበት። ያ ማይሆን ከሆነ የቪዲዮ ደረጃን የማሻሽላለው፣ ቪዲዮችን ግን ለአባላት ብቻ መንበር ብቻ እንዲሆን አድርገኝ መልቀቅ ጀምራለሁ ማለት ነው። ምክንያቱም ሰብስክራይብ ማድረግ ብዙም ያን ያህል ኮስት አያረጋችሁም። ነገር ግን ለአባላት ብቻ ካረኩ ቪዲዮ አክሰስ አይኖራችሁም፣ ልታገኙ አትችሉም። ቪዲዮ ይቆለፋል፣ መክፈል እንኳን አትችሉም። ኢትዮጵያ ውስጥ ያላችሁን የክፍያ መንገድ ስለማይኖራችሁም ቪዲዮ አክሰስ አይኖራችሁም ነገር ግን ሳብስክራይብ አድርጋችሁ ይሄ ቁጥር በጣም የሚወርድ ከሆነ ፍሪ ነው የሚሆኑት ቪዲዮዎች። ይሄንም ያልኩበት ዋና ምክንያት ቪዲዮን ከሚከታተሉ ሰዎች አብዛኞቹ ከኢትዮጵያ ውስጥ ናቸው። ነ8 68% only 15.2% ነው ከአሜሪካ የሚከታተለው ሌሎቹ ካናዳ እና እንግሊዝ ጀርመን ብሎ 1.6% ምናምን የተወሰኑ አሉ። ሶ 60% ቪዲዮን ቢከታተልም እንኳን እንደውም ለክፍያ ቢሆን ኢትዮጵያ ውስጥ በሚደረገው እይታ አምስት ሳንቲም አይከፍልም ዩቲዩብ፣ ምክንያቱም ማስታወቂያ ስለማይሄድበት እንደውም ለብርም ብንል ማለት ነው። ነገር ግን ይሄ ቪዲዮ እጅግ በጣም የሚያስፈልገው ለኢትዮጵያውያን ኢትዮጵያ ነው የምንሰራው፣ በአማርኛ ነው የምንሰራው፣ ለእናቶች ለአባቶች ነው የምንሰራው እነሱ እንዳይጎዱ። ሳብስክራይብ ማድረግ የምትችሉ ሰዎች ሳብስክራይብ ማድረግ አለባቸው። 80 ፐርሰንት የሚሆን ሰው ሳብስክራይብ አለማድረግ ኢስ ኮምፕሊትሊ አንፌር ገብቷቸዋል ሌላ ውሳኔ ውስጥ ሊያስገባ ይችላል ስለዚህ ሳብስክራይብ አድርጉ ቪዲዮውን ስትከታተሉ ለሌሎች ብላችሁ ለእናንተ ላይ ሆን ይችላል ምክንያቱም ቪዲዮውን እንደምት እንደምታዩ እንደምትከታተሉ ተመላለሳችሁ እንደምትመጡ ያሳያል አናኒቲክሱ እስካያችሁ ድረስ ደግሞ ሳብስክራይብ አድርጉ ምክንያቱም 20 እና 80% እጅግ በጣም የተራራቁ ቁጥሮች ናቸው ኢትስ አንፌር ስለሆነ ማለት ነው ቴንክዩ ወደ ነጥብ እንግባ ስኳር በሽታ ካለባችሁ እነዚህ በአስር ነጥቦች የተወሰኑ ሀሳቦችን እያነሳ የምናይ ይሆናል። አይነት አንድ የሚለው በዚህ በኩል አስቀምጬ ላችኋለው ባህሪያቸው፣ አይነት ሁለት ደግሞ በዚህ በኩል ባህሪያቸውን እያነሳ እናያለን። መጀመሪያ ለምሳሌ ስኳሩ የሚጀምርበት እድሜ ክልል ብንወስድ አይነት አንድ ስኳር በሽታ በዋናነት በህፃናት ነው የሚጀምረው። ስለዚህ ስኳር በሽታ ኖሯችሁ በህፃንነት ጀምሮ እስካሁን ድረስ ቀጥሎ ከመጣ አይነት አንድ ስኳር በሽታ የመሆን እድሉ እጅግ በጣም ከፍተኛ ነው ማለት። ምክንያቱም አይነት 2 ስኳር በሽታ ለመምጣት በትንሹ ከ15ከ20 ዓመት ዲኬድስ ይፈልጋል በሂደት ስለሚመጣ። ስለዚህ ሕፃናት ወይም በህፃነት ጀምሯችሁ ከሆነ አይነት አንድ አዋቂ ሆናችሁ በተለይ የእድሜ ክልል የሚወሰደው 30 ዓመት ካትፖይንቱ 30 ዓመት ነው የሚወሰደው ምንም እንኳን ከ30 በፊት በኋላም ሊመጣ ስለሚችል አይነት አንድም አይነት ሁለትም እንደ ድንበር ተደርጎ የተወሰደው 30 ዓመት። ሁለተኛውም አይነት አንድ ስኳር በሽታ የሚመጣበት ዋና ምክንያት በኢንሱሊን እጥረት ነው። አይነት ሁለት ስኳር በሽታ የሚመጣበት ዋና ምክንያት በኢንሱሊን እጥረት ሳይሆን ሰውነት ለኢንሱሊን ባለመታዘዝ በኢንሱሊን ይቀባ ወይም ኢንሱሊን ሪዚስተንስ በምንለው ስለዚህ በአይነት አንድ ስኳር በሽታ ጊዜ ኢንሱሊን የለም ሰውነት ውስጥ። በአይነት ሁለት ስኳር በሽታ ጊዜ ኢንሱሊን ከመጠን በላይ ወይም ጤናማ ወይም ዝቅተኛ ሆነ መጠንም ሊኖር ይችላል። በስኳሩ እድሜ ስኳሩ በቆየበት እድሜ መጠን ማለት ነው። ረጅም ጊዜ የቆየ አይነት ሁለት ስኳር በሽታ ከሆነ የኢንሱሊን ዴፊሸንሲ ወይም ኢንሱሊን እጥረት ደረጃ ላይ ሊመጣ ይችላል። ግን መጀመሪያ አካባቢ በተለይ ከ15 እስከ 10 ዓመት በታች የሆነ ስኳር ከሆነ አይነት ሁለት ስኳር በሽታ ኖሮ ኢንሱሊን ኖርማል ወይም ከኖርማል በላይ ሊሆን ይችላል። ስለዚህ ይሄ ሁለተኛው የምንለያቸው መንገድ ነው። ሶስተኛ የምንሰጣቸው መድኃኒቶች በተለይ ለአይነት አንድ ስኳር በሽታ መጀመሪያ መርፌ ነው የምንሰጠው። ኢንሱሊን ነው በመርፌ የሚሰጠው። ይህም የሚሆንበት ምክንያት ይህ አይነት አንድ ሱካር በሽታ መነሻ ኢንሱሊን እጥረት ነው። ካል እጥረቱን በመርፌ ነው የምንተካው፣ በኢንሱሊን እየሰጠን ነው የምንተካው። አማራጭ የለም፣ የሚዋጥ ኢንሱሊን የለም። ስለዚህ ማንም ሰው በመርፌ ለሱካር ህክምና ከጀመረ ያ ሰው አይነት አንድ ሱካር በሽታ አለው ማለት ነው። አይነት ሁለት ሱካር በሽታ ብዙ ጊዜ በሚዋጥ መድኃኒት ነው የምንጀምረው በአንድ በሁለት ወይም በቀን አንድ ሁለት ጠዋት እና ማታ እየተደረገ የሚሰጥ በሚዋጥ መድኃኒት ነው። አይነት ሁለት ሱካር በሽታም ይጀምራል። ነገር ግን በጊዜ ሂደት ወደ መርፌ ሊያድግ ሊሄድ ይችላል። ጉዳት በተለይ ቆሽት ወይም ፓንክሬስ ላይ ጉዳት እየጨመረ በሚሄድበት ጊዜ ኢንሱሊን ደፍሸንሲ ስቴት ከመጣ ወይም የኢንሱሊን እጥረት መኖር የሚጠቁሙ ምልክቶች ከታዩም ያ የሚዋጠው መድኃኒት ወደ መርፌ ሊቀየር ይችላል። የሰውነታችሁ ይዘት ወፍራም ናችሁ ወይም ቀጭን ናችሁ? ቀጭን ሆናችሁ በተለይ እድሜያችሁ ከሰላሳ በላይ ሆኖ ስኳሩ ከመጣ ብዙ ጊዜ አንድ ነጥብ አምስት ስኳር የምንለው ላዳ ሚባላል latent autoimmune diabetes of adult ይሄ ራሱን የቻለ ሌላ ቶፒክ ነው። ሌላ ጊዜ ቪዲዮ አዘጋጅልች አዘጋጅላችኋለሁ ብያለሁ። ላዳ የሚባል የስኳር በሽታ አይነት ሊሆን ይችላል በአብዛኛው ነገር ግን የሰውነት ይዘታቸው ወፍራም ሆኖ እድሜያቸው ከሰላሳ በላይ ሆኖ ስኳር ከመጣ አይነት ሁለት ስኳር በሽታ ሊሆን ይችላል። ምክንያቱም አይነት አንድ ስኳር በሽታ ብዙ ጊዜ ሰውነት ይዘታቸው ቀጭን የሆኑ ቲን በሆኑ ሰዎች ላይ ስለሚከሰት፣ ያ ማለት ወፍራም ሰዎች ላይ አይከሰትም ማለት ሳይሆን አብዛኛውን ሁኔታ ነው እየነገርኳችሁ ያለሁት ማለት ነው። ስርጭቱን ብናይዝ ብዙ ጊዜ በብዛት የሚታየው የስኳር በሽታ አይነት፣ አይነት ሁለት ስኳር በሽታ ነው። ለምሳሌ መቶ ስኳር በሽታ ያላቸውን ሰዎች አንድ ላይ ብናስቀምጥ ከእነዛ ከመቶ ውስጥ 90 እስከ 95 ፐርሰንት የሚሆኑ ወይም 90 እስከ 95 የሆኑ ሰዎች አይነት ሁለት ስኳር በሽታ ነው ያለው። ስለዚህ በማህበረሰብ ውስጥ በብዛት የሚታየው የስኳር በሽታ አይነት፣ አይነት ሁለት ስኳር በሽታ ነው። አይነት አንድ ስኳር በሽታ ያላቸው ሰዎች ከመቶ አምስት ወይ አስር ሰዎች ቢሆኑ ስለዚህ ከዛው ጋር ሲነጻጸር በጣም ዝቅተኛ ወይም አነስተኛ የሆነ ቁጥር አላቸው ማለት ነው። ሌላው መነሻ ምክንያታቸውን ብናይ አይነት አንድ ስኳር በሽታ ለምን እንደሚነሳ ለምን እንደሚመጣ ግልጽ የሆነ ምክንያት የለም። ጉዳቱ የቱ ጋር እንደሆነ ይታወቃል፣ ግን እዛች ሰውነት ክፍል ላይ በተለይ ፓንክሬስ ወይም ቆሽት ላይ ጉዳት ሲኖር ነው የሚመጣው። ነገር ግን ፓንክሬስ ላይ የሚከሰተው ጉዳት ከህፃነት ጀምሮ በተለያዩ ምክንያቶች ሊከሰት ይችላል። በምትወስዱት ምግብ፣ ልጆች በሚወስዱት ምግብ ሊሆን ይችላል። አንዳንድ ኢንፌክሽኖች፣ ቫይረሶች ኢንፌክሽኖች ሊሆኑ ይችላሉ። የተለያዩ ነገሮችን ምክንያት አድርጎ ፓንክሬስ ወይም ኢንሱሊን የሚያመርተው የሰውነት ክፍል ላይ ጉዳት ሊከሰት ይችላል፣ ግን ጉዳቱ ከየት እንደመጣ በግልጽ አይታወቅም። ስለዚህ አይነት አንድ ስኳር በሽታ መነሻ ምክንያት ስናይ ምክንያት በብዛት አይታወቅም፣ ማለት አይነት ሁለት ስኳር በሽታ መነሻ ምክንያቱ ግን በግልጽ ይታወቃል። ምንድን ነው ምክንያቱ? የአኗኗር ዘይቤ ስህተት፣ የሰውነት ክብደት፣ የአመጋገብ ስህተት ምርጫ፣ የምግብ ምርጫ ስህተት፣ እንቅስቃሴ አለመስራት። በተለይ ከአኗኗር ዘይቤ ጋር ተያይዞ የሚመጣ የስኳር በሽታ አይነት ነው። ከዚህ የተነሳ ጊዜ ይፈጃል። አይነት ሁለት ሱካር በሽታ ለመምጣት ዲኬድስ 15 20 አመት ሊፈጅ ይችላል። ለዚህ ነው ብዙ ጊዜ ከ30 ዓመት በኋላ ወይም ወደ 40 አመት አንድ ሰው ሲጠጋ ስኳሩ የሚመጣበትን ምክንያት ይሄ ነው። ፕሮሰስ ሂደቱ ስላለው ቆሽት ውስጥ ያለው ወይም ፓንክሬስ ውስጥ ያለው ኢንሱሊን የሚያመርቱ ሴሎች የሚጎዱበት ሂደት ዘገየት ያለ ነው። ዘገምተኛ ስለሆነ ማለት ነው ረጋ ባለ እስቴት ስለሚሄድ ማለት ነው። ስለዚህ መነሻ ምክንያታቸው በአይነት አንድ ስኳር በሽታ ብዙ ጊዜ ግልጽ አይደለም ማለት ነው። በሰባተኛ ደረጃ መከላከልና መቀልበስ የሚቻለው የትኛው አይነት ሁለት ብቻ ነው። ስለዚህ አይነት አንድ ካላችሁ ለይታችሁ መከላከል ማስቀረት እንደማንችልና መቀልበስም እንዲሁ አንዴ ከመጣ ማጥፋት እንደማንችል መጀመሪያ ማመን አለባቸው። እስካሁን ባለው ሕክምና ደረጃ ማለት ነው። ነገ የሚሆነው ነገር አይታወቅም። ብዙ የሚሰሩ ነገሮች አሉ፣ ብዙ ሪሰርች አለ፣ የሚሰራ ዊዶ ነው ግን፣ እስከ ዛሬ ድረስ ባለው ሕክምና አማራጭ አይነት አንድ ስኳር በሽታ መቀልበስ አንችልም። ስለዚህ ስኳር በሽታ መቀልበስ ብሎ ማንም ሰው ሚዲያ ላይ በተለያዩ የመረጃ ምንጮች ሲያወራ ለስኳር በሽታ ሁለተኛው አይነት ነው የሚያወራው ማለት ነው። ይህ ማወቅ አለባቸው። በስምንተኛ ደረጃ የተለየ ምርመራ የሚደረግላቸው ስኳር በሽታ ለመለየት የሚደረጉ መደበኛ የሆኑ ምርመራዎች አሉ። የደም ስኳር መጠን በባዶ ሆድ ወይም ከምግብ በኋላ፣ የሶስት ወር የስኳር ክምችት የመጉሎቤን ዋን ሲ የምንለው አለ። በሽንት ላይ እንደዚሁም የሚደረጉ ምርመራዎች አሉ። ከዛ በተጨማሪ ግን አንዳንድ ፋርዘር ሄደን ተጨማሪ ምርመራዎች ለምሳሌ ለአይነት አንድ ስኳር በሽታ ከኢሚኒቲ ኦቶ ኢሚን ሪአክሽን ስለሆነ ኢሚኒቲን የሚጠቁሙ አንዳንድ ምርመራዎች ሊደረጉ ይችላል። ሌላው የኢንሱሊን መጠን ቼክ የምናደርግበት ሲሪአክቲቭ ፕሮቲን የሚባል ምርመራ ቼክ ልናደርግ ይችላል። ያ ሲሪአክቲቭ ፕሮቲን ከኢንሱሊን ጋር አብሮ ስለሚመረጥ ቀጥታ ኢንሱሊን ቴስት የማድረግ ባህሪ ብዙ ስላልነበረ አሁን አሁን እንግዲህ ፋስቲንግ ኢንሱሊን ቴስት ያደርጋሉ እየተባለ ስለሆነ ያንን ቼክ ማስደረግ ትችላላችሁ፣ ይችላልላችሁ። በባዶ ሆድ ኢንሱሊን ስታሰሩ ከአምስት እስከ 10 ባለው መጠን ውስጥ መኖር አለበት። ዝቅተኛ ከሆነ ኢንሱሊን ዴፊሽንሲ ይሆናል፣ አይነት አንድ ነው የምትሆኑት ማለት ነው። ከፍ ካለ ደግሞ አይነት ሁለት ነው የምትሆኑት ማለት ነው። ስለዚህ ፋስቲንግ ኢንሱሊን ማሰራት፣ ሲ ሪአክቲቭ ፕሮቲን ማሰራት፣ ኦቶ አንቲቦዲስ የሚባሉ አሉ እነዛን ተስቶች ማሰራት ይኖርባቸዋል። አይነቱን በትክክል ለመለየት በተለይ ለአይነት አንድ ጠቃሚ ይሆናል። ፖዚቲቭ ከሆነ ኦቶ አንቲቦዲስ ፖዚቲቭ ከሆኑ አይነት አንድ መሆኑን ይጠቁማል ማለት ነው። ሌላው በዘር የሚመጣው የትኛው አይነት አንድ ነው ወይስ አይነት ሁለት ነው? ብዙ ጊዜ የሚያምታታ ሐሳብ ነው ይሄ። ብዙ ጊዜ ከፍተኛ የሆነ የዘረመል ወይም የጄኔቲክስ ተጋላጭነት ያለው አይነት ሁለት ስኳር በሽታ አይነት አንድ አይደለም። በቤተሰብ ውስጥ ሊከሰት የሚችል ከውፍረት ጋር ምናልባት ውፍረትም ከቤተሰብ ከጀነቲክስ ጋር የመያያዝ ሁኔታ ስላለ ወፍራም የሆነ ቤተሰብ ያለው ሰው ለአይነት ሁለት ሱካር በሽታ የመጋለጽ እድሉ ከፍተኛ ነው። ከዚህ የተነሳ ከዘረመል ጋር ወይም ከጀነቲክስ ጋር ከፍተኛ ተጋላጭነት ያለው የስኳር በሽታ አይነት አይነት ሁለት ሱካር በሽታ ነው። ሌላኛው የሚከሰቱበት ፍጥነት አይነት አንድ ስኳር በሽታ በጣም በፍጥነት የሚከሰት አጣዳፊ የሆኑ ምልክቶች ያሏቸው የስኳር በሽታ አይነቶች ናቸው። አይነት አንድ ስኳር በሽታ ጉዳት የኢንሱሊን በሚያመርተው ቆሽት ወይም ፓንክሬስ ላይ ጉዳት በሚከሰትበት ጊዜ የቤታ ሴልማስ ምንለው መጠኑ ከተወሰነ ቁጥር በታች በሚሆንበት ጊዜ ወዲያውኑ ምልክት ይከሰታል። በቅጽበት ማለት ነው፣ ፋስት የሆነ ነገር ግን አይነት ሁለት ስኳር በሽታ ምልክቱ እስከሚመጣ ድረስ በጣም በዝግታ ቅድመ ስኳር ሂደት ውስጥ የተወሰነ ጊዜ ሰው ይቆያል። ከቅድመ ስኳር ሂደት ውስጥ ወደ ስኳር በሽታ ደረጃ ይሄዳል። ስለዚህ ቅድመ ስኳር ፕሪዲያቤቲክ ስቴት ብዙ ጊዜ በአይነት ሁለት ላይ ነው የምናየው ማለት ነው። ምልክቶች ላይኖርም ይችላል። 50% የሚሆኑ ስኳር በሽታ ያለባቸው ሰዎች ምልክት ላይኖራቸው ይችላል። እነዚህ በአብዛኛው አይነት ሁለት ስኳር በሽታ ያለባቸው ናቸው። ስለዚህ አይነት አንድ ኖሯቸው ያለ ምልክት የሚቆይ ሰው የለም። አጣዳፊ ነው ማለት ነው። ሲመጡ የደም ስኳር መጠናቸው በከፍተኛ ሁኔታ ጨምሮ ዲሃይድሬሽን የፈሳሽ እጥረት ኖሯቸው፣ ከፍተኛ ሽንት ቶሎቶሎ ማሸናት ኖሯቸው፣ ድካም ድካም አይነት ስሜት፣ አንዳንዶቹ በከባድ ደረጃ ኮማ ውስጥ ገብቶ ሁላ ሊመጡ ይችላሉ። ስለዚህ ሲከሰት በፍጥነት የመጣ አጣዳፊ የሆነ ከሆነ አይነት አንድ የመሆን እድሉ ከፍተኛ ነው። ነገር ግን እንዲያውም በአጋጣሚ በድንገት ስትመረመሩ የተገኘ ስኳር በሽታ አይነት ከሆነ አይነት ሁለት የመሆኑ እድሉም ከፍተኛ ነው ማለት ነው። ስለዚህ እነዚህም ባህሪዎች አይነት አንድና አይነት ሁለት ስኳር በሽታ ለመለየት የሚረዱ ናቸው። ነገር ግን የነዚህ የሁለቱንም ባህሪ የተላበሰ አይነት አንድ ነጥብ አምስት የሚባል ሐኪሞችን ጭምር የሚያሳስድ ስኳር በሽታ አይነት አለ ብዙ ሐኪሞች አያውቁትም። ምርመራዎቹ ውስን ስለሆነ የሁለቱን ባህሪ ስላለው በጣም የሚረብሽ አንድ ነጥብ አምስት ስኳር በሽታ አይነት ታይፕ ዋን ፖይንት ፋይቭ ዲያቤትስ የሚባል ወይም ላዳ ሚባል ስኳር በሽታ አይነት አለ ብያችኋሉ። እሱ ራሱን የቻለ ቶፒክ በቪዲዮ ወይም በፓወርፖይንት አዘጋጅቼ እመጣለሁ። ስለዚህ የስኳር በሽታ ለመቀልበስ የሚባል ሀሳብ ስትሰሙ ወይም ለመሞከር ስታቀዱ መጀመሪያ ምን አይነት ስኳር በሽታ አለብኝ ሚለውን ማወቅ ከምንም ነገር ይቀድማል። ለዚህም ዋና ምክንያት ስኳር በሽታ ለመቀልበስ ብሉ ብለን የምናዛቸው የምግብ አይነት ዝቅተኛ ካሎሪ ያላቸው ሚላው ካርቦሃይድሬት ዳይት ስለሆኑ፣ ዝቅተኛ ካርቦሃይድሬት ያላቸው ምግቦች ለአይነት አንድ ስኳር በሽታ የምትጠቅሙ ከሆነ ሌላ አደጋ ሊያስከትልባችሁ ይችላል። ስለዚህ አይነታችሁን ቀደም ብላችሁ ከተረዳችሁ በኋላ በዚህ ፕሮግራም ውስጥ ልትሳተፉ ትችላላችሁ። ወይም የሚሰጣችሁን ትምህርት መውሰድ ትችላላችሁ። እኔም ያዘጋጀሁት ቪዲዮ አለ ሱካር በሽታ ለመቀልበስ መጠቀም ያለባችሁ የምግብ አይነት ዝርዝሮች ማድረግ ያለባችሁትን ከተለያዩ ሀገራት መመሪያዎች ጋር የእንግሊዝና የአሜሪካ የወጣ ጋይድላይን አለ። ጋይድላይኖችን መመሪያዎችን በማካተት ያዘጋጀሁት ቪዲዮ አለ ከዚህ በፊት የተለቀቀ። ስለዚህ እነዛን ማየት መከታተል ትችላላችሁ። መቀልበስ የምትችሉ አላችሁ። አብዛኛዎቻችሁ በተለያየ የክብደት ጉዳይ ካለባችሁ፣ ክብደታችሁን ብትቀንሱ ስኳሩን ብትረሱ እራሱ ስኳሩን ታስተካክላላችሁ። ክብደት ላይ ነው ዋናው ችግር። ስለዚህ እነዚህን ነገር አድርጓቸው አድርጉ። ሌሎች አራት ነጥቦች አሉ የተካተቱት ለነዛ ደግሞ ሌላ ቪዲዮ ሌላ ጊዜ በደንብ ማብራሪያ ይሰጥበታለሁ ለዛሬ የዛሬ ቪዲዮ ይሄንን ይመስላል ሌላ ጊዜ በሌላ ቪዲዮ እስከማገኛችሁ መልካም ቆይታ ፕሊስ ሰብስክራይብ አድርጉ ቅድም እንዳልኳቸው ቁጥሩን ፎሎ አድርጋለሁ ሰብስክራይብ ማታረጉ ከሆነ ፓወርፖይንቶችን ሎክ አረጋለሁ ሜምበርስ ኦንሊ ካደረኩ ደግሞ ብዙ ሰው አክሴስ አያደርግም ዳትስ ናት ሎጂካል ስለዚህ ሳብስክራይብ ማድረጋችሁን እንዳትረሱ ሌላ ጊዜ በሌላ ጊዜ በሌላ ቪዲዮ ላግኛችሁ እስከዛ ድረስ መልካም ቆይታ ተመኝላችኋለሁ ባይ